አንተ ከሰዎች ጋር የምትበላለጠው በተቅዋ ነው፣ በስነ ምግባር ነው። በስነ ምግባር የበለጠህ ሰው በዲንም ይበልጥሃል፤ ብለዋል ታላቁ ኢማም ሸምስዲን ኢብኑልቀይም ረሂመሁላህ ተዓላ። የጀነት ሰዎች ጀነት ሲገቡ በመታገሳችሁ ምክንያት ጀነት ግቡ ይባላል። ትዕግስት ኢማን ላይ ያለው ቦታ የሰው ልጅ ራሱ ጭንቅላቱ ከሌላ የሰውነት አካሉ አንጻር እንዳለው ቦታ ነው። ሰው ጭንቅላቱ ከሌለ ሰው አይባልም በድን ነው ሬሳ ነው የሚባል። ኢማንም ሰብር ካልታከለበት ኢማን አይባልም። ላ ኢማን ሊመን ላ ሰብረ ለሁ፣ ትዕግስት የሌለው ሰው ኢማን የለውም ተብሏል። ከሰውም አላማ አንዱ ሰብር መሆኑን መልካም ስነ ምግባር ማማር መሆኑን አውቀን ረመዳን ከገባ ጀምሮ ምን ያክል ጸባይን አስተካክያለሁ፣ ለቀጣይ ወራትስ ለቀሪ ህይወቴስ ምን ሸምቻለሁ ልንል ይገባና፣ ረመዳን ሲመጣ ብቻ አኽላቃችን አምሮ ረመዳን ሲወጣ አኽላቃችን የሚበላሽ ከሆነ ለአላህ ብለን ሳይሆን አኽላቃችን ያሳመርነው ለጊዜው ብለን ነው። ትልቁ ጠላታችን ሸይጧን ስለታሰረ ብቻ ነው። ደካማን ምንም የሚፈትነው ነገር ከሌለ ሁሉም ጎበዝ ነው። እውነተኛ ጎበዝ ፈተናዎችን ሁሉ ተቋቁሞ ጎበዝ ይሆን። መርሁ ላይ የሚጸና ሰውን فاسالوا اهل الذكر ወሰላቱ ወሰላም ዓላ ረሱሊላህ ወዓላ አሊሂ ወአስሓቢሂ ወመንዋላህ አማ ባዕድ አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ ፆም ከተደነገገባቸው ትልልቅ ዓላማዎች መካከል አንዱ መልካም ስነ ምግባርን ማስተማር ነቢያችን ሰላቱ ወሰላም ሰዎችን በብዛት ጀነት የሚያስገባው የአላህ ፍራቻና መልካም ስነ ምግባር ነው ማለታቸው ይታወቃል ጾም ላይ ሁለቱም ይገኛል። ዋና ዋና ጀነት የሚያስገቡ ሁለት ሰበቦች ምክንያቶች ጾም ላይ ይገኛሉ። አንደኛው የአላህ ፍራቻና ሁለተኛው የስነ ምግባር ማማር ነው። ስለ አላህ ፍራቻ የመጀመሪያው የጾም ግብ ዓላማ የሚለው ማስታወሻችን ላይ በተወሰነ መልኩ አንስተናል። ሁለተኛው በብዛት ሰዎችን ጀነት የሚያስገባውና ከጾምም የሚፈለገው ዓላማ መልካም ስነ ምግባርን ማስተማር። በብዙ መልኩ ጾም መልካም ስነ ምግባርን ያስተምረናል። ጾም ላይ ብቻ ሳይሆን ሁሌም ሙስሊም ጸባዩን ሊያሳምር ይገባዋል። ከጌታው ጋር እሱም ብቻ በማምለክ እሱ ማሻረክን በመተው የሚሰራውን መልካም ስራ በሙሉ ለአላህ ጥርት ያለ በማድረግ ከሰዎች ጋር በታናሹ በማዘን፣ ታላቁን በማክበር፣ የተሳሳተን በመምከር፣ አቅመደካሞችን በመርዳት በማዘን፣ ለሁሉም ሐኩን እየሰጠን አኽላቃችን ስነ ምግባራችንን ምንጊዜም ሁሌም ልናሳምር ይገባና በተሻለ መልኩ ደግሞ ረመዳን ላይ መልካም ስነምግባርን እንማራለን ከትልልቅ የመልካም ስነ ምግባር አይነቶች አንዱ ሰብርን ትዕግስትን፣ ጾም ትዕግስትን ያስተምረናል። ከምግብ፣ ከመጠጥ፣ ከስሜት እንታገሳለን። ከሌሎችም ለጾመኛ አይገቡም ከተባሉ ነገሮች ታግሰን እንውላለን። አዳሩን ሶላት ላይ፣ ምሽቱን ሶላት ላይ ታግሰን ቆመን እናሳልፋለን። ቀን ላይ የተለያየ አይነት መጥፎ ጸባይ ያላቸው ሰዎች ቢሰድቡን ለድብድብ ቢፈልጉን እኔ ጾመኛ ነኝ ብለናቸው እናልፋለን። እውነተኛ ጾመኞች ከሆነ የጀነት ሰዎች ጀነት ሲገቡ በመታገሳችሁ ምክንያት ጀነት ግቡ ይባላል። ትዕግስት ኢማን ላይ ያለው ቦታ የሰው ልጅ ራሱ ጭንቅላቱ ከሌላ የሰውነት አካሉ አንፃር እንዳለው ቦታ ነው። ሰው ጭንቅላቱ ከሌለ ሰው አይባልም በድን ነው ሬሳ ነው የሚባል ኢማንም ሰብር ካልታከለበት ኢማን አይባልም ላኢማነ ሊመላ ሶብረ ለሁ ትዕግስት የሌለው ሰው ኢማን የለውም ተብሏል ታዲያ ይህ ሰብር ከመቼውም በላይ ረመዳን ላይ የሚወዱትን ነገር በመተው

ምንዳቸውን ያለ ቁጥር ስፍር ነው የሚመነዱት፣ የሚለውን ይወፈሱ አብሩን። በጾም የፈሰሩ በርካታ መፈስሮች አሉ። እነማ ይወፈሱ አብሩን፣ ጾመኞቹ እኮ የሚመነዱት አጅረሁ ምንዳቸውን ብገይር ሒሳብ ያለ ቁጥር ስፍር ነዋል። ጾመኞች ለማለት አሷብሩን ታጋሾች። አለ አላህ ተባረከ ተዓል። የጾም አንዱ ትልቅ መለያ፣ የጾመኛ አንዱ ባህሪ ትዕግስት ስለሆነ ውሃ እየጠማን ታግሰን ሳንጠጣኑ እንውላለን፣ እየራበንም እንደዚህ ሰው እያበሳጨን፣ እያስቆጣን እንደ ሌላ ጊዜ ትርፍ ቃል አልናገርም ብሎ ሁሉም ሙስሊም ራሱን ይቆጣጠራል። ሰብር ሲያጡ ነው ሰዎች ወንጀል ላይ የሚወድቁት የሰው ነፍስ የሚያጠፉት። ሰብር ሲያጡ ነው ዝሙት ላይ የሚወድቁት። ሰብር ሲያጣ ነው ባልሚስቱን የሚፈታው የሚበድለው። ባህሉ መጀር ነው።

መልካም ስነ ምግባር መማር መሆኑን አውቀን ረመዳን ከገባ ጀምሮ ምን ያክል ጸባይን አስተካክያለሁ? ለቀጣይ ወራትስ፣ ለቀሪ ህይወቴስ ምን ሸምቻለሁ? ልንል ይገባና ከመልካም ስነ ምግባር አንዱ መረዳዳት፣ መተዛዘን፣ መጎራረስን ይሄንም ረመዳን ላይ በግልጽ እናየዋለን። የሌላቸው ሰዎች ራሱ ሰው ከሰጣቸው ቀንሰው ይሰጣሉ። ቤታቸው አዝገብተው ሰው ያስፈጠራል። መንገድ ዳር ላይ ቆመው ለመንገደኞች ውሃ መሰል ነገሮችን ሰዎች ይሰጣሉ። ሻህሩል አጧ ነው። ረመዳን የስጦታ ወር ነው። የመገባበዝ ወር ነው። ታዲያ ረመዳን ይህን ሊያስተምረን የመጣው መማር እዛው ክላስ ውስጥ ብቻ መሆን የለበትም። ተምረን ከወጣም በኋላ ከክፍል ወደ ክፍል ተሸጋግረን የትምህርታችን ውጤት ጠቅላላ ህይወታችን ላይ፣ አነጋገራችን ላይ፣ ውሳኔያችን ላይ፣ አስተሳሰባችን ላይ ለውጥ ማምጣት መቻል አለበት። ክፍል ላይ እስከተቀመጠ ብቻ ተማሪ የሚመስል ሲወጣ ሞኝም ይሆን ተመሯል አይባልም። እኛም ረመዳን ላይ ቸር ሆነን ለጋስ ሆነን፣ አቃፊ ሆነን፣ አጉራሽ ሆነን ረመዳን ሲወጣ ዋጅብ የሆነውን ወጪ እንኳ ልንከለክል የተበደርነውን መመለስ ይከብደን ቤተሰብ ልናስርብ ሰራተኛ ደሞዙ ዙ ልንከለክል የተበደርነውን ልንክድ ፈጽሞ አይገባ። ረመዳን ሲመጣ ብቻ አክላቃችን አምሮ ረመዳን ሲወጣ አክላቃችን የሚበላሽ ከሆነ ለአላህ ብለን ሳይሆን አክላካችን ያሳመር ነው፣ ለጊዜው ብለን ነው። ትልቁ ጠላታችን ሸይጧን ስለታሰረ ብቻ ነው። ደካማንን ምንም የሚፈትነው ነገር ከሌለ ሁሉም ጎበዝ ነው። እውነተኛ ጎበዝ ፈተናዎችን ሁሉ ተቋቁሞ ጎበዝም ይሆን መርሁ ላይ የሚጸና ሰውን እኔ ሙስልም ነኝ መቼም አልሳደግም፣ እኔ ሙስልም ነኝ መቼም ሰው አልበድልም፣ እኔ ሙስልም ነኝ ሁሌም ካለኝ ቀንሼ አጎርሳለሁ፣ አበላለሁ፣ አቅፋለሁ፣ እኔ ሙስልም ነኝ ሁሌም እታገሳለሁ ልንል ይሄን ልናደርግ ነው የሚገባ። ረመዳን ላይ ጥሩ ሰዎች ሆነን ከረመዳን በኋላ መጥፎ የምንሆን ከሆነ የመጥፎነትን መንገድ መርጠ ነው እንጂ መጥፎነት እኛ ላይ ተጭኖብን እንዳልሆነ ብንፈልግ ጥሩ ሰዎች መሆን እንደምንችል ከረመዳን መረዳት እንችላለን። እነዚህ ጥቂት አንድ ሁለት ምሳሌዎች ናቸው። ረመዳን ላይ መቻል፣ መታገስ፣ ቸር መሆን፣ ሰዎችን ማብላት፣ ማጠጣት፣ ማለፍ፣ ይቅር ማለት ረመዳን እኛ ላይ ሊያሳድራቸው ሊያሰርጻቸው የሚገቡ ስነ ምግባሮች ናቸው። ከረመዳን አላማ አንዱ መልካም ስነ ምግባርን ማስተማር ነው። በእነዚህ በቻይነት በታጋሽነት በማብላት ጥሩ በመሆን ወደ ሰፊ በመሆን ረመዳን ላይ ጥሩ እንደሆነው ነው። ከረመዳን ውጪም በሌሎችም እስላማዊ ስነ ምግባሮች ራሳችንን ልናንጽ ስሜታችንን ልንቆጣጠር ጥሩ ሰዎች ልንሆን ይገባል። ነቢዩ አለይሂ ሰላቱ ወሰላም በሐዲታቸው ኢነማ ቡዒስቱ ሊኡተሚመ መካሪመል አኽላቅ ብለዋል። እኔ እኮ የተላኩት መልካም ስነ ምግባርን ለማዳረስ ነው፣ ለማሟላት ነው ብላ ሌሎች ነቢያት የጀመሩትን መልካም ስነ ምግባር ሊያሟሉ፣ ሊያዳርሱ፣ ሊያስፋፉ ነው ነቢይ የተላኩት። አንተ ከሰዎች ጋር የምትበላለጠው በተቅዋ ነው፣ በስነ ምግባር ነው። በስነ ምግባር የበለጠህ ሰው በዲንም ይበልጥሃል ብለዋል። ታላቁ ኢማም ሸምሱዲን እብኑልቀይም ልቀይም ረሒማሁላ ተዓላ በስነ ምግባር የበለጠህ ሰው በዲንም ይበልጥሃል ኢነመ ዲኑ ዲን ማለት መልካም ስነምግባር ማለት ነው። በስነምግባር የበለጠህ ሰው በዲን ይበልጣል። በእውቀት ብትበልጥ፣ በአካላዊ ባዳ ብትበልጥ፣ በኢኮኖሚ አቅም ብትበልጥ አላህ ዘንድ ዋጋዮም ስነምግባርህ። ከአላህም ጋር ከነቢም ጋር ከሰው ልጆች ጋር ከሀብታሙ፣ ከድሃው፣ ከዘመዱ፣ ከባህዱ እበልጦዋለው ከምትለው ይበልጠኛል ከምትለው ከሁሎም ሰው ልጆች ጋር ስነምግባራችን የአማር ሲሆን ዲናን አለን ማለት ነው። ከሰው ልጅ አልኮ ከእንስሳትም ጭምር ድመትን አስርባ በረሃብ የገደለች ሴት ጀሃነም ገብታለች። ከድመት ጋር ፀባይዋ ተበላሽ ነው። ውሻን ያጠጣች ዝሙተኛ ሴት ጀነት ገብታለች። ውሻን በማጠጣቷ ለውሻ በማዘኗ። ከመንገድ ላይ እንቅፋት የሆነን ዛፍ ቆርጦ ያስወገደን ሰው አላህ ጀነት አስገብቷል። ለሰዎች በማሰቡ መጥፎ ነገር በማስወገዱ ስለዚህ አኽላቃችን ከሰው ልጆች ጋር ከቤተሰባችን ጋር ከጎረቤት ጋር ከሰራተኛ ጋር ከመላው የሰው ልጅ ጋር መልካም ሊሆን ይገባዋል። ረመዳን ይሄን አስተምሮናል። ረመዳን ላይ ይቅር እንዳልነው እንደቻልነው ተጠጋግተን እግር ለእግር ገጥመን የሰገድነው የተቀያየምነውን ሰው ይቅር እንዳልነው ነው ይቅርታ እንደጠየቅ ነው። ይህ ረመዳን ላይ የጀመርነው መልካም ነገር ከኛ ጋር ሊቀጥል ስነምግባራችን ሁሌም ሊያምር ሊዳብር ይገባል። በዘመናችን ካሉ ትልልቅ በሽታዎች አንዱ የሥነ ምግባር ችግር በሰፊው የታየ ነው። ኢስላም በሥነ ምግባር የሚታወቅ ዲን ነው። ነቢዩ አለይሂ ሰላቱ ወሰላም ለሁሉም ሃይማኖቶች ልዩ ባህሪ አላቸው፣ ልዩ ሥነ ምግባር አላቸው፣ የኢስላም ልዩ ሥነ ምግባር ሀያ ነው ብለዋል። ሃያ የመልካም ሥነ ምግባር አንዱ ትልቅ መገለጫ ነው። ሀያ ያለው ሰው በሁሉም ቦታ ሥነ ምግባሩ ያምራል። ሃያን ያጣ ሰው የሥነ ምግባርን ልብስ አውልቆ ይጥለዋል። አንዱ ሰው እርቃኑን ሰው ጋር ከመቀመጥ የበለጠ ከሰነ ምግባር ተራቁቶ ከሰው ጋር መቀመጡ የከፋ ነው። ከሰነ ምግባር ባዶ ሆኖ ምንም ነገር ማይገድበው እንደፈለገ የሚሆን እንደፈለገ የሚናገር፣ ሚዘርፍ፣ ሚሰድ፣ ሚደበድብ፣ ቀጠሮ ቀጥሮ የሚቀር ተበድሮ የሚክድ ታላቅ ማያከብር ለታናሽ ማያዝን ሰዎችን ሚያጣጥር እሱ በፈለገው መንገድ ብቻ የሚሄድ ሆኖ ከሀያ ባዶ ከሚሆን አንድ ሰው

የአላህ ፍራቻ አንዱ መገለጫ ከሰዎች ጋር ስነምግባር ምግባርን ማሳመር ነው። ኢነመል ኡመሙ አልአኽላቅ። ሕዝብ፣ ሀገር፣ ማህበረሰብ የሚባለው አኽላቁ ተደምሮ ታይቶ ነው። የአንድ ማህበረሰብ የአንድ ስብስብ አኽላቁ ከሄደ ማህበረሰቡ ሄደዋል ተብሏል፣ ጠፍቷል ተብሏል። ብዙ ሀገራት ላይ በድሮ ዘመን ነቢዩም ይሁን ሰሐቦች ሄደው አስተምሯቸው ያልሰለሙ ሀገሮች አሉ። የሙስሊም ነጋዴዎችን ስነ ምግባር በማየት ብቻ የሰለሙ ከሞሮኮ ከአልጄሪያ፣ ወደ ኢራቅ፣ ወደ ሱሪያ፣ ወደ ፍልስጤም ሲመጡ ቀደም ብሎ እስላም የገባባቸው የደረሰባቸው ሀገሮች እንደመሆናቸው ከሌላ ሀገር የመጡ ነጋዴዎች የኢራቅ የፍልስጤም የሱሪያ የግብፅ የአካባቢ ሙስሊሞችን በሰሓቦች ዘመን እስላም የገባ የደረሳቸው ሙስሊሞችን አኽላቅ አይተው ብቻ ወደ ሀገራቸው ሄደው የሰለሙ ሰዎች አሉ። እውነተኝነትን፣ ታማኝነትን፣ ማዘንን፣ ይቅር ማለትን ወደ ሰፊነትን አይተው። ዛሬ ግን ነገሩ በተቃራኒ ሆኗል። ሙስሊሙ እያዋሸ እያጭበረበረ፣ እርስ በርስ እየተባላ፣ እየተጨካከነ፣ እየተካካደ፣ ጎረቤት ጎረቤቱን አዳ እያደረገ፣ ባል ሚስቱ ላይ እየጨከነ፣ ሚስት ባሏን ያስቸገረች፣ ልጆች ለወላጆቻቸው አልታዘዝ እያሉ አኽላቅ ተበላሽታ፣ ረመዳን አኽላቃችንን ሊገራው ሊሞረደው ይገባል። ረመዳን ላይ የጀመርነውን ከረመዳን በኋላም ልንቀጥልበት ይገባናል። አላህ ተባረከ ወተዓላ ሁሌም በሁሉም ቦታ ላይ ከሱንጋ ከሰው ልጆችም ጋር አኽላቃቸው ባህሪያቸው ከአማረ ከተስተካከለ ባሮቹ አላህ ያደርግን። በአግባቡ ጾመው በአግባቡ ሰግደው ኸይር ስራ ሰርተው አላህ ስራቸውን ተቀብሏቸው ሽልማታቸው ጀነት ከሚሆን ከጀሀነም አላህ ከሚያርቃቸው ባሮቹ ያደርግን ነው አላኩል ሸይኽ ቀዲር ወብሪጃ ወሲዲ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።